በዘባንኪ ወምዕረ በገቦኪ በሃዚነ ሕፃን በሃዚነ ሕፃን ማርያም እጁን ዘርግቶ እንደገና አንቺን እቀፊኝ እንጂ እዘኝ እንጂ እያለ እጁን እንዲህ አርጎር ላይ ዘርግቶ ድንግል ማርያም እናታችን ሆይ አንቺን ይለምንሻል። ሱላማ ጢስ ማለት ምን ማለት ነው? በመስ ሰላም እንደምንሰነበታችሁ የተከበራችሁ የፐቲውብ ቤተሰቦች፣ ይህ መንፈሳዊ ወቅታዊና ማህበራዊ ጉዳዮችን ወደ እናንተ የምናደርስበት ፐቲውብ ነው። የዛሬው የለተረቡ መሰናዷችን የሚሆነው ለመዝሙሮች ምንነት ወይም መዝሙሮች ከምን መጡ፣ ትርጉማቸው ምንድነው፣ የተነሱበት መጽሐፍ ቅዱሳዊ መነሻ ምንድነው የሚለውን ወደ እናንተ የምናደርስበት ዝግጅት ነው። ተረጋግታችሁ አዳምጣችሁ ትምህርት እንዲትወስዱ በትህትና ጠይቃለሁ። እስኪ መጀመሪያ ዝማሬውን ያው ብዙ ድምጽ ባይኖረኝም በቃሌ ልሞክርላችሁ። ምህራበዘባንኪ ወምረበግቦሂ ምህራበዘባንኪ ወምረበግቦኪ ባሃዚለህፃን ባሃዚለህፃን ማርያም ባሃዚለህፃን ባያ ላይ ይቀጥላል ምዕረበ ገባንኪ ወምዕረበገቦኪ ማርያም ብዙሃ ባሃዚለህፃን ደከምኪ ነው ባሃዚለህፃን ማርያም ደከምኪ ነው። መዝሙር ላይ የዘመር ነው የተነሳው። በነገራችን ላይ አባጽጌ ድንግል በሰቆቃ ድንግል ላይ እንደጠቀሱት እዛ ላይ የተነሳ ነው ግን መነሻው የዮሐንስ ራእይ ምዕራፍ 1ራሁለት ከቁጥር አስራ ስድስት ጀምሮ ወይም ከመጀመሪያ እስከ መጨረሻ ያለውን ታሪክ የምናትትበት። እመቤታችን ወደ ግብጽ እንደተሰደደች ሁላችንም በዚህ ዘመን እናውቃለንና፣ ወደ ግብጽ ስትሰደድ መብርሃን ወላዲተ አምላክ ምዕረ በዘባንኪ አንድ ጊዜ በጀርባሽ፣ ወምዕረ በገቦኪ አንድ ጊዜ በጎንሽ፣ ድንግል ማርያም ሆይ ልጅሽን በማዘል በስደት ተሰቃየሽ ነው የሚለው አንድ ጊዜ በመቤታችን ልጇን አንድ ጊዜ በጀርባዋ ታዝለዋለች፣ አንድ ጊዜ ደግሞ እንዲህ አድርጋ በጎኗ ትይዘዋለች፣ ታቅፈዋለች። እና እንዲህ እያደረገች የተሰደደ ነበር። ከላይ ፀሐይ አለ፣ ከታች ደግሞ አሸዋው ያቃጥላታል። በጎና በጎን እሳት ነው የሚነፍሰው። ጧት ጧት ውርጩ ብርዱ አለ፣ ማታ ማታ ውርጩ ብርዱ አለ፣ ቀን ቀን እሳት ቃጠሎ አለ፣ ዛራው አለ፣ ዛጥሙ አለ። በዚህ ሁና አንድ ጊዜ በጀርባዋ ስታደርገው፣ አንድ ጊዜ በጎኗ ስታቅፈው፣ እንደዛ እያደረገች የሄደችውን ምዕረ በዘባንኪ ወምዕረ በገቦኪ ብለው አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ የአዝለሽ በመሰደድ ድንግል ማርያም ሆይ ተሰቃየሽ ደከምሽ ነው የሚሉ አባቶቻችን። ከዛ የተወሰደ ነው ይሄ መዝሙር። ሙሉውን ከአባ ጽጌ ድንግል ዝማሬ ላይ ወይም ከአባ ጽጌ ድንግል ድርሰት ላይ ብንወስደው ምዕረ በዘባነኪ ወመሪ ሀውር ወይ በኪ አልቦ ዘንበለ ሰሎም ይዘ ያስተባረየ ወይ ዮሴፍ አረጋዊ ዘ ይጸውር ስንቀኪ ይላል። ምን ማለት ነው? አንድ ጊዜ በጀርባሽ በማዘል አንድ ጊዜ በጎንሽ በማቀፍ ድንግል ሆይ ተሰቃየሽ ነው የሚለው ልጅሽን በማዘል ደከምሽ ነው ሶበኔ የሐውር በእግሩ ከመ ትጹሪ ወይ በኪ አንቺ በእግሩ ይሄዳል ብለሽ ባልሽው ጊዜ ወይ በእግሩ ይሄዳል ብለሽ ወደ መሬት ባረግሽው ጊዜ ትንሽዬ እንደ ሄደ እንደገና እጁን ዘርግቶ ጥቀፊኝ እንጂ ይዘኝ እንጂ እያለ እጁን እንዲህ አድርጎር ላይ ዘርግቶ ድንግል ማርያም እናታችን እናታችን ነው አንቺን ይለምንሻል አንቺ ደግሞ እናት ነሽና አንጀት የእናትነት አንጀት ነው እና ያለሽ አንቺ ደግሞ ሳስተሽለት አዝነሽለት ምን ትይዋለሽ ነው እንደገና ታቅፊዋለሽ አልቦ ዘእን በለ ሰሎሜ ዛስተባረ የኪለክ ዮሴፍ አረጋውን ዘይፀውር ሰንጠቂ። ስንቅሽን ከሚሸከም ከአረጋዊ ዮሴፍ እንዲሁም ደግሞ አብራሽ ከተሰደደች ከሰሎሜ ውጪ አንቺን ማን ያግዝሻል? ማን ያጽናናሻል ነው። በሌላ ቋንቋ ምን ማለት ነው? በሌላ አገላለጽ ማለት ነው፣ ድንግል ማርያም ሆይ ልጅሽን አንድ ጊዜ በጀርባሽ አዝለሽ አንድ ጊዜ በጎንሽ ታቅፈሽ ስትሰደጂ በመከራ ሳለሽ በዛን ጊዜ ማን ደረሰልሽ? ማን ስረዳሽ? ስንቅሽን ከሚሸከም ከዮሴፍ ደግሞ አብራሽ ከተሰደደች ከሰሎሚ ውጪ ማን ረዳሽ? ማን አገዘሽ? ማን ከስቃይሽ ደረሰልሽ ማለት ነው። ይሄን ነው አባቶቻችን የተናገሩትን ወደ መዝሙር የተቀየረውና አሁን ዛሬ ምዕረ በዘባንኪ ወምዕረ በገቦኪ ሲባል፣ ምዕረ በዘባንኪ አንድ ጊዜ በጀርባሽ፣ ወምዕረ በገቦኪ አሁን ደግሞ ሌላ ጊዜ ደግሞ በጎንሽ እያረክሽ ታዝሊ ነበር። እንዲህ በማድረግ በማዘልና በስደት ድንግል ማርያም ወይ ተዘቃየሽ ብለው አባቶች የተናገሩትን ዛሬ ከዛው ከአባቶች ተወስዶ ለዚህ ከዝማሪው ተወስዶ በቤተክርስቲያናችን በሰንበት ትምህርት ቤቶችና በተለያዩ አገልግሎቶች ላይ ይሄ መዝሙር ይዘመራልና መዝሙሩ የመጣበት አግባብ ይሄ ነው ከዚህ የመጣ ነው ማለት ነው ከመሐሌተ እንትን ከሰቆቃ ወድንግል የመጣ ይሄም ደግሞ ሰቆቃ ወድንግልና መሐሌተ ጽጌ የተቀዳበት ዋነኛው ሐሳብ የዮሐንስ ራእይ ነው የዮሐንስ ራእይ መጽሐፍ ራእይ አስራ ሁለት ላይ ስለ መላእክት ከሳጥናኤል ጋር እንደተዋጉ ነው የሚያትተው። ከዛ በኋላ ድንግል ማርያም እንዳሳደዳት ነው በሄሮድስ ላይ ያለው አውሬው እንዳሳደዳት ነው የሚናገረው እና የተሰደደችበትን ተናገረ። እንዲሁም በማቴዎስ ወንጌል ምዕራፍ ሁለት ላይ የተሰደደችበትን ይናገርና ከዛ ምን እንደገጠማት እንዴት እንዴት ተመለሰ። ከዛ በኋላ መጽሐፉ አይናገርም። መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ብቻ የሚለው አስተሳሰብ አሁን ይሄን አይመጥንም። ምክንያቱም ጌታ ተሰዷል እኮ እንደት ብሎ ተመልሶ ነው እንደገና እስራኤል ላይ አድጎ እስራኤል ላይ የተሰቀለው፣ እንደገና እስራኤል ላይ ተመልሶ በዛ ታምራት የሰራው፣ መቼ ተመልሶ፣ እንዴት ብሎ ተመልሶ፣ ምን ያህል ጊዜ ቆይቶ የሚለውን ለማወቅ አዋልድ መጽሐፍትን መጠቀም አለበት። በእርግጥ አሁን ዮሐንስ ራእይ ላይ ምን ይላል? መቤታችንን እንደተሰደደችና ዘመን፣ ዘመናት፣ የዘመንም እኩሌታ ይለዋል። ያ ማለት ምን ማለት ነው? ዘመን አንድ አመት፣ ዘመናት ሁለት አመት፣ የዘመን እኩሌታ ሶስተኛ ዓመት ነው ከስድስት ወር ማለት ነው ግማሽ ዓመት ማለት ነው። ያ ማለት ዘመን አንድ ዓመት፣ ዘመናት ሁለት ዓመት ጠቅላላ ሶስት ዓመት፣ የዘመን ኩሌታ ግማሽ። ስለዚህ ሶስት ዓመት ከስድስት ወር ነው የተሰደደችው ነው የምንለው እኛ። መጽሐፍ ቅዱስም ላይ ተቀምጧል። በሶስት ዓመት ከስድስት ወር ግን ምን አገኛት፣ ምን መከራን አለፈች፣ ምን በምን መከራ ውስጥ ተሻገረች የሚለውን ነገር የሚያውቀው ማን ነው? አዋልዲ መጽሐፍትን ያነበበ ሰው ነው አዋልዲ መጽሐፍትን የተረዳ። ስለዚህ አባቶቻችን አዋልዲ መጽሐፍን አጽፈው ተረድተው የተጻፈላቸውን ተቀብለው ትውፊቱን ይዘው መጥተው ዛሬ እኛ የምንዘምረውን እኛ የምንናገረውን እያንዳንዱን ነገር ለኛ ደረሱን። እኛ ደግሞ ከነሱ ተቀብለን እንዘምራለን። አባቶቻችን እንደ ክብር ምስጋና ይድረሳቸው። አምላካችንም አባቶቻችን የሰጠን አምላክ የተባረከ የተመሰገነ ይሁን። ድንግል ማርያምን በበረከቷ ትጎብኘን፣ ከበረከቷ ታካፍለን፣ ታሳትፈን። ይሄ መዝሙር አመጣጡ ይሄ ነው። ተመየጢ ተመየጢ ሱላማጢስ ይላል። ይሄ ደግሞ በመሐለ የመሐሊ ላይ መሐሊ የመሐሊ ዘሰሎሞን ወይም የመዝሙሮች መዝሙር ወይም ደግሞ የምስጋናዎች ምስጋና ተብሎ የሚታወቀው መኃልየ መኃልይ ዘሰሎሞን አለ። መኃልየ መኃልይ ዘሰሎሞን ላይ የተወሰደ ቃል ነው። ይሄ መኃልየ መኃልይ ማለት ምን ማለት ነው? ተመየጢ ተመየጢ ሱላማጢስ። ሱላማጢስ ማለት ሰላማችን ማለት ነው። ኢየሩሳሌም ይባላል። ኢየሩሳሌም ማለት ሳሌም ማለት ሻሎም ነው። በዕብራይስጥ በዕብራይስኛ ሻሎም ማለት ነው። ሻሎም ማለት ሰላም ማለት ነው እና ሳሌም ማለትም ሰላም ማለት ነው እና ኢየሩሳሌም ማለት ሰላም ሳሌም ሰላም ነው። ኢየሩሳሌም ኢየሩስ የሚለው ይሄ ሀገር ለማለት የሚጠቀሙት ነው እና ኢየሩሳሌም ማለት ሀገረ ሰላም ነው እና ሰላማዊት የምንለው በኛ በእኛ በዛ ሀገር ሱላማጢስ እና ሰላማዊት ማለት ነው እና ሰላማዊት ሆይ ተመለሺ፣ ወይም ሱላማጢስ ሆይ ተመለሺ፣ ሰላማችን ሆይ ተመለሺ ማለት ነው። ሰላማችን ሆይ ተመለሻው ድንግል ማርያም፣ ሰላማችን ትመለስልን፣ ሰላማችን ወደ ቤታችን ትመለስ፣ ሰላማችን ወደ ሀገራችን ትመለስ ሰላማችን ወደ ህይወታችን ትመለስ። ወደ ሀገሯ ወደ እስራኤል እንደተመለሰች ሁሉ ወደ ሁላችንም ህይወት እንድትመለስልን የእናትነት ፈቃዱ ይሆንልን። አምላካችን እሷን ሰጥቶን ሀገራችን እንድትባረክ አደረገ፣ እሷን ሰጥቶን የእናት አማላጅ እንድናገኝ ያደረገ፣ እሷን ሰጥቶን ይሄ ሁሉ ከምልጅዋ ከዚህ ከስደቷ በረከት እንድናገኝ ያደረገ እና እሷን የሰጠን አምላካችን ክብርና ምስጋና ይድረሰው። እንግዲህ ድንግል ማርያምን ሰላማችን ሆይ ተመለሽ እንላታለን። ሰላማችን ትመለስልን ኢትዮጵያን አሁንም አገራችንን ወደ ሰላም ትመልስልን። ሰሎሞንም ይሄን ነው ሰላማጢ ሰላማጢ፣ ተመያጢ ተመያጢ፣ ሰላማጢ የሚለው ተመለሽ ተመለሽ ለዛ ነውና በሚስጢር ሲናገር ነውና፣ ሰላማችን ትመለስልን፣ ድንግል ማርያም በቤታችን በህይወታችን ትግባልን። እስካሁን ድረስ ስላዳመጣችሁኝ እግዚአብሔር አምላክ ያክብርልኝ ይላል። ሰብስክራይብ ማድረግ እና ቪዲዮውን ላይክ ማድረግ እንዳይረሳ፣ ሁላችሁም አብራችሁን ስለቆየ። እናመሰግናለን። ወስማት ለጊዜው